ራስገብር ዛሬ ደግሞ በአዲስ ርስ ተገናኝተናል። የዛሬ ርስ የሚሆነው በሰንጠረዥ ሐ ገቢን በግምት ስለመወሰን ነው። ይህንን ዝግጅት ይችላችሁ የቀረብኩት ይልፋሻ ይርጋ በምስራቅ አዲስ አበባ ግብር ከፋዮች የታክስ ትምህርት ከፍተኛ ባለሙያ ነን። እንግዲህ በመጀመሪያው ከመጀመሪያው ስንነሳ በሀገራችን የታክስ ስራ ትክክለኛ የሆነ ታክስን በራስ አስልቶ የማስታወቅና የመክፈል መርህ የሚከተል በመሆኑ ትክክለኛውን ገቢ አስታውቆ ትክክለኛ ታክስን የመክፈል በታክስ ከፋዩ ላይ የተጣለ ኃላፊነት ሲሆን ነገር ግን በሀገራችን ላይ ታክስ መክፈል ባህል ባለማደጉ የታክስ አሰባሰብ ስርዓቱ ቀልጣፋነት ማነስ እና በንቃት ግብር ላይ በተገቢው ደረጃ ስራ ያልተሰራ በመሆኑ ጋር ተያይዞ ታክስ ከፋዩ ማህበረሰብ አላፊነቱን በአግባቡ እየተወጣ አይደለም። ለዚህም ሚኒስተር መስሪያ ቤቱ ምን አድርጓል? ታክስ ከፋዩ ትክክለኛው ገቢ አስታውቀው የማይከፍል ሲሆን ምንም አይነት የሂሳብ መዝገብ ሰነድ ያለያዘ እንደሆነ ወይም ደግሞ ሚኒስተር መስሪያ ቤቱ በመለወጥ በመቀነስ ወይም ደግሞ በመጨመር የሂሳብ መዛግብትን መዝገቡን ያሻሻለ እንደሆነ የታክሱ ልክ በግምት ለመወሰን እንዲቻል የግምት ታክስ ስሌት አፈጻጸም መመሪያ ቁጥር 1382010 አውጥቶ ስራ ላይ አውሏል ማለት ነው። በዚሁም መሰረት አንድ ግብር ከፋይ በራሱ ታክስ አስልቶ ያላሳወቀና ያልከፈለ ምንም አይነት የሂሳብ መዝገብ ሰነድ ያለያዘ እንደሆነ ወይም ደግሞ የሂሳብ መዝገቡና ሰነዱ ተቀባይነት ያጣ ሲያጣ በፌዴራል ታክስ አስተዳደር አዋጅ ቁጥር 983 2008 አንቀጽ 3 ላይ በየወቅቱ የሚታየውን የኢኮኖሚ እንቅስቃሴና የዋጋ ግሽበትን ከግምት ውስጥ በማስገባት የታክሱ ልክ በግምት መወሰን ያስፈልጋል ማለት ነው። በዚሁም መሰረት እኔ ዛሬ በዚሁ ዝግጅት አመታዊ የንግድ ስራ ትርፍ ወይም ደግሞ ሰንጠረዥ አመሯ ገቢን በግምት አወሳሰን ና አሰላለን በተመለከተ ይዤላችሁ ቀርብ ያለው ማለት ነው። እንግዲህ ሰንጠረዥ አመሮሃን ገቢ በግምት ስለወሰን ስንወስን ግለሰብም ሆነ የሕግ ሰውነት ላላቸው የታክስ ከፋዮች ተፈጻሚነት የሚሆነው አንደኛ፣ የታክስ ውሳኔ መሰረት የሚሆነው የሽያጩ ገቢ መጠን ግምት ውስጥ ግምት የሚወስነው ስለ ታክስ ከፋዩ ወራዊ ወይም አመታዊ የሽያጭ ታክስ መጠን ከፋዩ ታክስ ከፋዩ ያቀረበውን የሽያጭ መረጃ ወይም ከሶስተኛ ወገን መሰረት በማድረግ የግሹ መጠን ከታክስ ከፋዩ ወይም ከሶስተኛ ወገን መረጃ የተገኘ እንደሆነ የተገኘውን የግዢ መረጃ በ138010 መመሪያ ጋር አባሪ በተደረገው ሰንጠረዥ ውስጥ የተመለከተውን ያልተጣራ ትርፍ መቶኛ ተጠቅሞ ወደ ሽያጭ በመቀየር ወይም ደግሞ ከሶስተኛ ወገን መረጃ ሊገኝ በማይቻልበት ሁኔታ የታክስ ከፋዩን የኋላ ታሪክ ከላይ የተጠቀሱት መንገዶች የታክስ ከፋይ ወራይ ወይም አመታዊ ሽያጭ ለመወሰን ካልተቻለ በቅርንጫፍ ጽሕፈት ቤቱ ከሚገኘው ከታክስ አወሳሰን እና ከሽያጭ መመዝገቢያ መሳሪያ ቁጥጥር ቡድኖች የተዋቀረ ቢያንስ ሶስት አካላትን ያሉት የገበያ ጥናት ኮሚቴ ታክስ ከፋዩ ከንግድ ስራው ጋር በሚያካሂድበት በአካል በመገኘት አካባቢ የገበያ ሁኔታ ያጠናል ማለት ነው። የሚደረገው ጥናት እንግዲህ ተመሳሳይ ወይም ደግሞ ተቀራራቢ የንግድ አይነት ደረጃ ያላቸው እንደ ከተማው ሁኔታ ወይም ከሁለት እስከ ሶስት ንግድ ቤቶችን ያላሳወቁትን ወይም ደግሞ የተወሰነባቸውን አመታዊ አማካኝ ጠቅላላ ገቢ በመውሰድ አማካኝ ገቢ ይወስናል ማለት ነው። እንዲሁም ደግሞ ለደረጃ አመሯ ግብር ከፋዮች ጥቅም ላይ የሚውለው የተጣራ የንግድ ዘርፍ ትርፍ መጣኔ ላወሳስን ጥቅም ላይ በመዋል አለበት። ይህንንም የዘርፉን የትርፍ ህዳግና የስራ ቀናትን በመውሰድ ይወስናል ማለት ነው። ሌላው ደግሞ ታክስ ከፋዩ የንግድ ስራ ላይ በአካል ተገኝቶ ስለ ገቢ በሚጠናበት ወቅት የሚከተሉትን ጉዳዮች ታሳቢ መደረግ ይኖርባቸዋል ማለት ነው። አንደኛ የንግድ ስራው እንቅስቃሴ ያሉበት አካባቢ ለንግድ ስራው ያለው አመችነት፣ እንዲሁም ደግሞ የንግድ እንቅስቃሴውን በማገናዘብ የድርጅቱ ሰራተኛ ብዛት እና የሚከፈላቸውን የደሞዝ መጠን የንግድ ስራው የሚሰራበት ቤት ኪራይ መሆኑን አለመሆኑን፣ የኪራይ መጠን እንደዚሁም የድርጅቱ የመብራት፣ የውሃና የስልክ ፍጆታውን ማየት እንደዚሁም ደግሞ ለስራው አስፈላጊ የሆኑትን አስተዳደራዊ ወጪዎችን ከግምት ውስጥ በማስገባት ታክሱን በግምት ይወስናል ማለት ነው። ሌላው ደግሞ በደንብ ልናየው የሚገባው የታክስ ከፋይ የንግድ እንቅስቃሴ በአካል ተጠንቶ በተገኘው መረጃ መሰረት ታክስ የተወሰነ ከሆነ የተጨማሪ እሴት ታክስ ሲሰላ ታክስ የከፈለበትን ግዢ ማስረጃ ላይ የተገለጸውን የታክስ ግብአት ይቀናነሳል ማለት ነው ደስ እንግዲህ ከላይ ያየነውን በዝርዝር ያየነውን የግምት ታክስ አቦሳሰንን የሰንጠረዥ ግምት ገቢ በግምት ስለመወሰን በምሳሌ እናያለን ማለት ነው። አንድ ኤቢሲ የተባለ ድርጅት በተለያየ ዘርፍ ላይ ተሰማርቶ የሚሰራ ሲሆን ዘርፎቹም ሬስቶራንት፣ ሚኒማርኬት እና ሸቀጣ ሸቀጥ እንዲሁም ደግሞ በህል ንግድ መደብር ሲኖረው የሚጠበቅበትን ይህ ግብር ከፋይ የሚጠበቅበትን ግብር በወቅቱ ያልከፈለ በመሆኑ እና ከሶስተኛ ወገንም ምንም አይነት መረጃ ስላልተገኘ ታክስ ባለስልጣኑ ደግሞ የግምት ታክስ ስሌቱን እለታዊ መረጃ በመሰብሰብ እንደሚከተለው ሊወስን ይችላል ማለት ነው። እንግዲህ ከሬስቶራንት 1500 ከሚኒማርኬትና ሸቀጣሸቀጥ እና ሸቀጣ ሸቀጥ 2500 እና እንደዚሁም ከእህል ንግድ መደብር 950 ሺህ የተገኘ ሲሆን ተጠቃሹ ድርጅት በዓመት ውስጥ አማካኝ የዓመት የስራ ቀናት ደግሞ በተሰማራባቸው የስራ ዘርፍ ላይ የሚሰራባቸውን የ300 ቀናት ብሎ ግብሩን ለመወሰን በግምት ታክስ ስሌት መመሪያ ቁጥር 138 2010 ላይ ሰንጠረዥ አንድ ላይ አባሪ በተደረገው የንግድ ዘርፍ የተጣራ ያልተጣራ እና አማካኝ የሥራ ቀናትን በመውሰድ እንደሚከተለው አስልቷል ማለት ነው። እንግዲህ እዚህ ጋር እንደምናየው ሰንጠረዥ ሐ አመሯ ገቢ በግምት ስንወስን የተገኘው መረጃ ምንድን ነው የሚያሳየን? ከሬስቶራንት 1500 ከሚኒ ማርኬት 2500 እና እንደዚሁም ከእህል ንግድ ላይ 950 ብር የተገኘ ሲሆን ይህ የቀን ሽያጭ ገቢ ግምት እንግዲህ ድርጅቱ ቅድም ባየነው በመመሪያው መሰረት ድርጅቱ በአመቱ 300 ቀናት በተጠቀሱ ዘርፎች ስራ ይሰራል ተብሎ ተወስኗል ማለት ነው። ስለዚህ በቅደም ተከተል ስናሰላው ከሬስቶራንት 1500፣ እንደዚሁም የስራ ቀኑ 300 ስናበዛ ስንት ይመጣል? 450 ሺህ የሚመጣ ሲሆን የትርፍ ዕዳ ጉም 25 ፐርሰንት ላይ ይወድቃል ማለት ነው በሰንጠረዡ መሰረት። ስለዚህ ይህንን የሬስቶራንቱን ስናሰላው 112,500 ብር ይመጣል ማለት ነው። የሚኒ ማርኬቱና ደግሞ የሸቀጣ ሸቀጡ ስናይ 2500 የተገኘ ሲሆን በመረጃው መሰረት የስራ ቀናቱ 300 ሲሆን የዚህ ስሌ 750 ሺህ ይመጣል ማለት ነው። የትርፍዳጉ 14% ሲሆን አጠቃላይ የዚህ የሚኒ ማርኬቱና የሸቀጣ ሸቀጡ ስንት ይመጣል ማለት ነው? 105 ሺህ ይመጣል ማለት ነው። እንደዚሁም ደግሞ የእህል ንግድ ላይ እንደተሰማራ ያየነው ሲሆን 950 ሺህ የተገኘ ሲሆን 300 የስራ ቀናት አሉት። ይሄንን ይሄን ስናሰላው 285000 ይመጣል ማለት ነው። የዚህ ደግሞ የትርፍ ዳግ ስንት ሆኗል ማለት ነው? 5% ላይ ይወድቃል፣ 14250 ከእህል ንግድ የተገኘ ይሆናል ማለት ነው። ስለዚህ እዚህ ጋር እነዚህ የተገኙት መረጃ ምንድነው እየሰራን ያለነው እንግዲህ የሰንጠረዥ ሀመሮሃ የንግድ ትርፍ ገቢን ግብሩን በግምት ስለመወሰን ስለሆነ ምንድነው የምናደርገው ጠቅላላ ግብር የሚከፈልበትን አጠቃላይም እንደምርና 112500 ሲደመር ከሬስቶ ከሚኒ ማርኬት የተገኘው 15ሺ እንደዚሁም ከእህል ንግድ የተገኘውን 14250 አጠቃላይ እንደምረውና ጠቅላላ ግብሩ ስንት ይመጣል ማለት ነው። 231750 ይመጣል ማለት ነው። ስለዚህ እዚጋ ምንድነው እንግዲህ ድርጅት ነው ፔልሲ ነው ብለናል። ስለዚህ ይህ ድርጅት በዓመቱ መጨረሻ ንግድ ትርፉን ምን ያደርጋል? 30 ፐርሰንት ኮርፖሬት ታክስ ይከፍልበታል ማለት ነው። ስለዚህ ይህችን 231 አጠቃላይ ከሦስቱ ዘርፎች ያገኘናትን 30 ፐርሰንቱን እናወጣለን ማለት ነው። የ231750 30 ፐርሰንት ስናወጣ 69525 ብር ይመጣል ማለት ነው። ስለዚህ ይህ ከዚህ በቃ ቀጥለን ደግሞ ደሞ ምን እናደርጋለን ይህ ትራንዛክሽንስ በሚከናወንበት ጊዜ እንግዲህ ለቫትን መሰብሰብ አለበት። ለቫት የተመዘገበ ከሆነ ድርጅቱ ምን ያደርጋል? ቫትን በሽያጩ ላይ ይሰበስባል ማለት ነው። ድርጅቱ ቫት ተመዝጋቢ ከሆነ ምን እናደርጋለን? እንግዲህ እዚህ ጋር እንደምናየው ሬስቶራንትና ሚኒ ማርኬቱ ነው ቫት ሊሰበሰብባቸው የሚችለው እንጂ የእህል ንግድ ያው በታክሱ በአዋጁ መሰረት ኤግዛምት ወይም ደግሞ ነፃ ነው ማለት ነው። ስለዚህ ምን እናደርጋለን? ከሬስቶራንቱ 450 አጠቃላይ ግብሩን አግኝተናል ብለናል። ከሚኒ ማርኬት ደግሞ 750 አግኝተናል። ስለዚህ የሚኒ ማርኬቱ እና የሬስቶራንቱን ሁለቱን ስንደምረው 1.200 ሺህ ብር ይመጣል ማለት ነው። ስለዚህ አጠቃላይ የዚህ ድምርን እንወስድና የአንድ ነጥብ ሁለት መቶ ሺህ ከሁለቱ ከሁለቱ ዘርፍ የተገኘው ስንት እናወጣለን እናገኛለን ማለት 15% እናሰላበታለን ማለት ነው። 15% ስናሰላ ከሁለቱ ዘርፍ የተገኘ 180 ሺህ ብር ቫት ይሰበሰብበታል ማለት ነው። ስለዚህ ይህን ቫት ከሁለት ማለትም ከሬስቶራንትና ከሚኒ ማርኬት የተሰበሰበው ነው ማለት ነው። ስለዚህ በመጨረሻ ጠቅላላ ግብሩን እንዴት እናሰላለን የሚለው ስናይ መጀመሪያ ላይ ንግድ ትርፍን እዚህ ጋ ባየነው መሰረት ስንት አግኝተናል ማለት ነው 69525 እና የተሰበሰበውን ቫት ሁለቱን ስንደምር ጠቅላላ በአመቱ መጨረሻ ምን ያደርጋል ማለት ነው ይሄ ድርጅት ከሁለቱ የተሰበሰበን 249525 ብር ይከፍላል ማለት ነው። በሌላ በኩል ግለሰብ ግብር ከፋይ ቢሆንና ንግድ ትርፉን እንዴት አድርገን ነው የአመታዊ ሽያጩን የሰንጠረዥ ሐ መሯ ገቢውን በግምት የሚከፍለው ወይም የሚሰላውን ብለን ስናይ ደግሞ እንግዲህ የንግድ ትርፉ ተመሳሳይ ነው የሚሆነው 231750 ነው የሚመጣው ያው ዘርፎቹ ራሳቸው ናቸው ሚኒማርኬት ሬስቶራንትና እህል ንግድ ነው። ያው ቅድም ባሰላ ነው መሰረት ስንት ይመጣል? 231750 ይመጣል። ቅድም በድርጅት በፔልሲው ስናሰላ ኮርፖሬት ታክስ 30% ይከፍልበታል ነው ያለው። እዚህ ጋ ግን እንግዲህ ይሄ ግለሰብ ግብር ከፋይ ነው ብለናል። ግለሰብ ግብር ከፋዮች ደግሞ የአመታዊ ንግድ ትርፋቸውን ወይም ደግሞ የሚስተናገዱት በሰንጠረዥ ሐ በር ሐ የራሳቸው የሆነ ሰንጠረዥ አላቸው ማለት ነው። ስለዚህ እዛ ሰንጠረዥ ላይ ይህ ዓመታዊ ንግድ ትርፉን ይህንን ያገኘ ግለሰብ ግብር ከፋይ የት ላይ ይወድቃል ብለን በምናይበት ጊዜ 35 ፐርሰንት ላይ ይወድቃል ማለት ነው። ስለዚህ የ35 ፐርሰንትን ካወጣም በኋላ ተቀናናሿ 18 ሺህ ብር ትሆናለች። ስለዚህ የዚህ የንግድ አጠቃላይ ንግድ ትርፉ 63112 ብር ይመጣል ማለት ነው። የባት ተመዝጋቢ ቢሆን ይሄ ግለሰብ ግብር ከፋይ ምናረጋለን ከሚኒማርኬቱና ከሚኒ ማርኬቱና ከሬስቶራንቱ ያገኘውን ወይም ያገኘውን ሽያጭ እንወስድና ያው ቅድም ባየነው መሰረት እህል ንግዱ ነፃ ስለሆነ የሁለቱ ድምር አንድ ነጥብ ሁለት መቶ ሺህ ብር ይመጣል ማለት ነው። ስለዚህ ቫት ደግሞ ሬቱ እንደሚታወቀው 15 ፐርሰንት ነው። መቶ ሰማንያ ሺህ ብር ይመጣል ማለት ነው። ስለዚህ ጠቅላላ የንግዱን ግብር ስናሰላ ንግድ ትርፍ ሲደመር ቫት ተመዝጋቢ ነው ብለናል። ቫት 15 ፐርሰንት ሲሆን 63112 ሲደመር 180 ሺ ስንት ይመጣል ማለት ነው። 243112 ከ50 ይመጣል ማለት ነው። ካልሆነስ ተመዝጋቢ ካልሆነ ምን ይሆናል ማለት ነው? ለቲዮቲዮት የሚያሳውቅ ወይም ታዩት የሚሰበስብ ስለሆነ ያው እንደሚታወቀው እንግዲህ እዚህ ጋር ከሶስቱ ዘርፎች መካከል ሬስቶራንት አገልግሎት ነው። ስለዚህ በዚህ በሬስቶራንት አገልግሎቱ ስንት ይሰበስባል? 10% ይሰበስባል ማለት ነው። ከሚኒ ማርኬቱ 2% የሚሰበስብ ሲሆን እንዲሁም ደግሞ እህል ንግድ ያው በአዋጁ መሰረት ከ ከታክስ ነፃ ነው ብለናል። ስለዚህ የሬስቶራንቱን በቲዮቲ ስናየው ሬስቶራንት 450 ሺህ ያገኛል ሰብስበዋል ብለናል 10 ፐርሰንት እናወጣለን 45 ሺህ ብር ይመጣል። ሚኒ ማርኬቱ 750 ሺህ ይመጣል ብለናል 2 ፐርሰንት ስናሰላ ሁለቱ ስንት ይመጣል? 45 ሺህ እና 15 ሺህ 60 ሺህ ብር ይሰበሰባል በቲዮቲ ማለት ከማ ከሁለቱ ዘርፎች ማለት ነው። በመጨረሻም በታክስ አስተዳደር አዋጅ አንቀጽ 26 ላይ በተዘረዘረው በግምት የሚከናወን የታክስ ስሌት ሊሰራ እንደሚችል የተደነገገ በመሆኑና የታክስ ስርዓት እና የታክስ ሕግ ዋናው በዋናነት ለልማት እና ለሀገራዊ በጀት የሚያስፈልግ ወጪ ታክስ ገቢ መሸፈንና ሌሎች በርካታ ጠቀሜታ እንዳሉት ይታወቃል። እነዚህም ዓላማዎችን ደግሞ ለማሳካት ትክክለኛን ገቢ በታክስ ስሌት መሰረት አስልቶ ታክስን መክፈል። አስፈላጊ ለሆነው ግብር ሰብሳቢ መስሪያ ቤት ታክስ ከፋዮች ግዴታቸውን አውቀው ታክስን በፈቃደኝነት መክፈል እንዲችሉ አስቻይ ሁኔታ ይፈጥራል ማለት ነው። ስለዚህ በሰንጠረዥ ሐ ገቢን በግምት ስለመወሰን በሚል ርዕስ ይዤላችሁ የቀረብኩትን ትምህርት በዚህ ላይ አበቃለሁ። ሰላም ሁኑ።